የቤት ሰራተኞችን የጡረታ ተጠቃሚ የሚያደርግ የሥራ ቅጥር ውልና አጠቃላይ ደንብ በስድስት ወር ውስጥ ይጸርቃል ተብሎ እንደሚጠበቅ ተገለጸ። የቤት ሰራተኞች ጡረታን ጨምሮ የማኅበራዊ ዋስትና አገልግሎት ተጠቃሚ እንዲሆኑ የሚያስችል የሥራ ቅጥር ውልና አጠቃላይ የቤት ሰራተኞች ደንብ በስድስት ወር ጊዜ ውስጥ ይጸርቃል ተብሎ እንደሚጠበቅ አንድነት የኢትዮጵያ የቤቱ ሰራተኞች ማኅበራት ኅብረት አስታውቋል። የህብረቱ ፕሬዝዳንት ሂሩት አበራ የቤት ሰራተኞች ሕግ በሚመለከት በዓለም አቀፍ ኮንቬንሽን 189 በተቀመጠው ሕግ መሰረት በቀጥታ ለመተግበር አስቻይ ሁኔታ ባለመኖሩ ከኢትዮጵያ ጋር እንዲስማማ ተደርጎ ደንቡና የስራ ቅጥር ውሉ እንደሚዘጋጅ ተናግረዋል። ይኸው ደንብ በረቂቅ ደረጃ በስራ ክህሎት ሚኒስትር በኩል እየተዘጋጀ እንደሚገኝ ጨምረው አስታውቀዋል። ለአብነትም በቋሚነት የሚሰሩ ሰራተኞች በስራ ቦታቸው ላይ የመኖር ተመላላሽ የሆኑ ደግሞ ሰርተው የሚሄዱበትን አግባብ የለየና የስራ ቅጥር ውሉን ጨምሮ የሚወጣው ደንብ መሰረታዊ የሆኑ መብቶች ላይ ያተኮረ መሆኑን የህብረቱ ፕሬዝዳንት ገልጸዋል። በኢትዮጵያ ተግባራዊ እየተደረጉ ያሉ የስራ ቅጥል ውሎች መኖራቸውን የጠቀሱት ፕሬዝዳንቷ ነገር ግን ውሎቹ ህጋዊ አለመሆናቸውን አስረድተዋል። ከዚህም በመነሳት ለቀጣሪዎችም ሆነ ለቤት ሠራተኞች የሚጠቅም ወጥ የሆነ የስራ መቅጠሪያ ውል እንዲኖር ለማስቻል ያሰበ መሆኑን ጠቅሰዋል። ከዚሁም ጋር ተያይዞ ውሉ መውጣቱ ብቻ ሳይሆን ተፈጻሚነቱ ውስጥ እስከምን ድረስ ነው የሚለውን ጉዳይ ማህበረሰቡ በደንብ ማየት ስላለበት የግንዛቤ ፈጠራ ስራ እየተሰራበት እንደሚገኝ ተናግረዋል። በኢትዮጵያ የቤት ሰራተኞች ላይ የሚስተዋሉ ችግሮች ዘርፈ ብዙ እንደሆነ የገለጹት ፕሬዚዳንቷ የስራ ቅጥር ውሉ ጨምሮ አጠቃላይ የቤት ሰራተኞች የህግ ማዕቀፍ ፀድቆ ተግባራዊ በሚሆንበት ወቅት የሚታዩ የሰብአዊ መብት ጥሰቶችን ሁሉ ሊቀርፍ እንደሚችል አንስተዋል። ከዚህም በተጨማሪ ውሉ ለቤት ሰራተኝነት ስራ እውቅና የሚሰጥ በመሆኑ የሕክምና አገልግሎት ሰርተው ሲደክማቸው በጡረታ የሚካተቱበት አግባብን ጨምሮ ማህበራዊ ዋስትናቸውን ሊያረጋግጡ የሚችሉበትን መንገድ ይፈጥራልም ብለዋል። በመሆኑም በዚህ ስድስት ወር ጊዜ ውስጥ የስራ ቅጥል ውሉና አጠቃላይ የቤት ሰራተኞች ደንብ ይጸርቃል ተብሎ እንደሚጠበቅ ገልጸዋል።